ቄሱ ሌባ ናቸው እያልካቸው ነው። ሊሆን ይችላል። ዶክተር አብይ ፐርሰናል አማካሪው ብልጭ ልጭ ምናምን ብልጭ ልጭ ነው ይሄ ሁሉ መብራት እኮ። ብልጭልጭ ማለት ምን ማለት ነው? እኔ አንዳንድ ጊዜ ብልጭ ልጭ ይላሉ። ሲጀመር ኒውዮርክን ያሳመራት መብለጭ ልጭ አይደለም። ዱባይን ዱባይ ያደረጋት ለእኛ ሲሆን ነው ብልጭ ልጭ ብልጽግና የጅማ ሰው በመሆኑ ብቻ ብቻውን ምን ሊያደርግ ይችላል? ተጀርባ ሁን የብልጽግና ፓርቲ አለመኖሩ በምን ሩብ ምን ማረጋል? በዚህ ልክ የሃይማኖት መሪ እንዲሁም ደግሞ የወንጌላውያን ማበረም ወንጌላውያን አይደለም። አዎ እንግዲህ ተቋም ምክትል ፕሬዝዳንት ሆነ በዚህ ልክ የብልጽግና ፓርቲ ይመጥ እያበረታታ አለ መሰለሽ። ብልጽግና ፓርቲ ኦሬዲ ወይ ካርዳለ ማለት እንችላለን። መጽሐፍ ቅዱስ እኔን የሚለኝ አምባሳደር አያቴ እጅ ላይ ህይወቴ ያልፋል ፓስተር ታምራትና ፓስተር ጌቱ ስለዚህ ምንድነው ሞር የጅማ ሰዎች መሆናቸው ለጠቅላይ ሚኒስትር አብይ አህመድ ሞር የቀረቡ ናቸው። የብልጽግና አባል ናቸው፣ ለብልጽግናም ደግሞ ቅርብ ናቸው። ስለዚህ በሃይማኖት ተቋማት ውስጥ የመንግስት እጅ የለም ማለት አንችልም። መንግስት ኦሬዲ ገብቶ እየሰራ ነው የሚል እይታም ያላቸው ሰዎች አሉ ማለት ነው። ስለዚህ አሁን ከዚህ አንግል አንጻር ስታይ መንግስት በሃይማኖት ተቋማት ውስጥ የለም ማለት ያስደፍረናል ብለ ታስባለን። ቶሎ የሚታያቸው በቃ ዘርፎ ነው ይላሉ። ስትነጂ ዘርፎ ነው። አንድም ቀን በአንቺ የህይወት ሰርክል ውስጥ መትከፊውን ዋጋ ጠጋ ብሎ የሚያቅ የሚጠይቅ ሰው የለም።